ቤተሰቦቼ ዛሬ ስለ አብርሽ ሩታ የሚበርከት ያሉ ነገሮችን ይዤላችሁ መጥቻለሁ። እህትና ወንድም ምራት በቲክቶክ እየቀወጡት ይገኛሉ። በመጀመሪያ ግን ሁላችሁም ፋሚሊዎች እንኳን ደስታ አላችሁ። በትናንትና ቪዲዮ ምንም አይነት አስተያየት አልሰጠሁም። ያው ሰሞኑን እንደነገርኳችሁ በዓለም ስለሆነ ቢዚ እየሆንኩኝ ንስ የትናንትናው ቪዲዮ በጣም ነበር መስራት የፈለግኩት ምክንያቱም የደስታ ቀን ስለሆነ በተለይ ብዙዎቻችሁ እየተጨነቃችሁ ለእናንተ በጣም መልካም ዜና ስለሆነ ማለት ነው። እኔ እንኳን መጀመሪያም እየነገርኳ ያሳዩት ነበረ። ሀይሚ ቡራ ስራ ነው እየሰሩ ያሉት። ኝ እንዲያውም መጨረሻውን ሁላ የቪዲዮ መጨረሻ ሁላ ነግሬያችሁ ነበር እና ይህ ከዚህ በኋላ ፕራንክ ነው ብለው አይናገሩም። በቃ ነገሩን በይቅርታ ነው የሚያስተካክሉት። ፋሲል ከህይወታችሁ ይወጣል። ሀይሚና ቡራ ይቀጥላሉ። ባልሁት በስራውት ቪዲዮ ላይ ብዙዎቻችሁ እናንተ አንቺ ፕራንክ ነው እያች ነው ወይም ደግሞ ስራ ነው እያች ነው ነገር ግን ስራ አይመስለንም። እንደዚሁም ደግሞ ሀይምዬን ምከሯት መልሷት እያላችሁ ነበረ። ከዛም በላይ ደግሞ ፋሲልን ማግኘት አልነበረባትም ፍጼን እነ ፍጼን ጓደኞቹን ወይም ቤት ድረስ ሄደው እንዲያስታርቋት ማድረግ ነበረባት። ባልሁት ላይም እንደዛው አንዳንድ ሰዎች ነቅፋችሁኛል። ግን ትክክልና እውነታው እንደዛ ነው መሆን ያለበት። ፋሲል መቼም እሷን እየወደደ እያፈቀራት ሪል ቢሆን ከምትወደው ከቡሩክ ጋር ሊያስታርቃት ሳይሆን የሚሞክረው ነው የሚሞክረው። እና ፍጼ ግን ሀይሚንም ስለሚወዷት ቡራንም ስለሚወዱ ሁለቱ አንድ እንዲሆኑ ስለሚፈልጉ ያስታርቃሉ በሚለው ነበረ እኔ አስተያየት ስሰጥ የነበረው። ቤተሰቦች ለማኑ እንኳን ደስ አላችሁ ቪዲዮ አልሰራሁበትም። ለዛ ነው እንኳን ደስ አላችሁ የምላችሁ ማለት ነው። እንግዲህ ዛሬ ደግሞ በወፍ ቋንቋ መታ ሀይምዬ ለዛ ሰፈር ሰዎች የቤት ስራ ሆናባቸዋል። በቴቶክ ላይ እየቀወጠችው መታለች። እኔ ግን ሁለት ነገሮችን ሰሞን ቤተሰቦች የምሬን ነው ምላችሁ። ሌላው ግን እንዲሁ ምን ትበል ምን ትበል ብዙ ሰዎች በነገራችን ላይ ምንድን ነው የምትይው? ይሻላል ወይ ምን እያልሽ ነው? እስኪ ምንድን ነው ተርጉሚልን። ኢቭን እንኳን የቡራው ወንድም ራሱ ኧረ ተርጉሚልን፣ የትርጉም ያለ ይላል። እና ሀይሚዬ ግን ደረቷ ነፍታ ከዚህ በፊት ግራ ያጋባትን ማለት ነው። እሷ ደግሞ ዛሬ በተራው ግራ እያጋባቻቸው ነው ቴቶክ ላይ ጉዳይ ነጥፋ ብላ እንግዲህ ያው በሚገርም ዘፈኑ እውነት ለመናገር የተወሰኑ ገብቶኛል። ቤተሰቦች ያው በምንድን ነው በመስኮት ቀዳዳ የተመርኳት ጠቅሟኛለች ትላላችሁኝ። እና ትርጉሙን ደግሞ ሙሉ የገባችሁ እየተረዳችሁ ኮሜንት ላይ አስቀምጡልኝ። ሰምታችኋል። እና ቤተሰቦቼ ለማኑ ፈን ለማድረግ ያክል ነው። ምችት ይበልሻ ብዬ በነገራችን ላይ ደስ ያለ ነገር ደግሞ ልክ ሀይሚዬን ቪዲዮ ይታረግ ውጥጥ ስል ደግሞ ዛሬም ቢዚ ነኝ ግን የሆነ ጊዜ ሳገኝ ወደ ዩቲዩብ ከመምጣት ይልቅ ቲክቶክ ላይ ገብቼ ነው ያየኋትኝና ከዛ አብርሽ ጋር ደግሞ ሲሄድ አብርሽና ሩታም ተመሳሳይ ማለት ነው፣ ዝንጥፏው ብለው ማንናለ እንደኔ የሚለውን ዘፈን ሙዚቃ አድርገው የሚገርም ቪዲዮ ለቀዋል። በነገራችን ላይ ሁለቱም እነ ሀይሚዬም ያው ሰሞኑ ስትሰድብ ነበረ። አንዳንድ ሰዎች ያልተረዷ ስትሰድቧን ነበረ፣ እና አብርሽ ላይም ትልቅ እየተቃውሞ ተነስቶ ነበረ። ኤቭን እንኳን የመድሀኒት ቅሙብች እየተሰደቡ ሁላ ነበር ሰምቻለሁ ቪዲዮን እና እኔ ማለት የምፈልገው ማለት ነው ሊከፋችሁ አይገባም አብርሽ የምር ማለት ምን አደረገ ያደረገው ነገር የለም እኔ እስካየሁት ድረስ ማለት ነው ጉዞ ወደፊት ይቀጥላል ትልቅ ደረጃ እንድደርሱ እኔ መልካም ምኞቴ ነው ሁሌም ማለት ነው ግን እኔ እንደተረዳው ከሆነ ትናንትና አብርሽ መጥቶ መስሁ ላይ እየመለሰ ነበረ ኢቭን በእነሱ ሰርግ ቪዲዮ እራሱ መስራት አልቻልኩኝም እና ያው ቢዚ ስለሆነ ሁለው ግን ትናንትና መልስ እየመለሰ ነበር። ተቃዋሚዎችንም እየሰማሁ ነበርና መጨረሻ ከእነሱ የተረዳሁት ነገር ምን፣ እንደው ታውቃላችሁ ቤተሰቦች እና ብርሽ ዱባይ ላይ መጥተው ለምን ኮንትራት ቤት ያሉ የመዳም ቅመሞችን ሰርጋቸው ላይ ጠሯቸው? ለምን እኛን አልጠሩንም? የሚል መንፈስ ቅናት ነው የሚባለው ብቻ ቅናት ነው። እኔ እንደዛ ነው የተረዳሁት። ለምን እንደው ታውቃላችሁ አሁን እሁድ ድጋሚ አብርሽ ዝግጅት አለው። እዛ ላይ ሊገኙ ነው እነዚህ ተቃዋሚ ነን ብለው ሲሳደቡ የነበሩ ሰዎች ነገሩ ተፈቶ ምናምን በቃ ሰርጋችሁ ላይ ወይንም መልሳችሁ ላይ እዛ እሁድ እንመጣለን ሲሉ ኦ ይሄ ነገርማ ከመጀመሪያው የተቃወሙት። ለምን ከዚህ በፊት አይታችሁ ከሆነ ብዙ ዝግጅቶች ይደረጋሉ። በነገራችን ላይ ኢቭን እንኳን ሽልማት አንዳንድ አንድ ኢቭን አረብ ሀገር ያሉ ሰዎች እንረዳለን ይላሉ፣ ግን በውስጥ እነሱን ይዘርፋሉ በ ውጭ ደግሞ እንረዳለን ብለው ያስመስላሉ። በጣም ብዙ ሰዎች ጉዳቸው ወጥቷል። ከዚህ በፊት ራሱ ሽልማት ተዘጋጅቶላቸው ሲሸለሙ ነበር። ከቤሮት ብቻ ከተለያየ ቦታ ተሰባስበው ማለት ነው ሁሉም እና የተረዳሁበት መንገድ በዛን ሰዓት አንድ ኮንትራት ቤት ያለች የመዳም ቅመብ ወጥታ ያንን ሽልማት ላይም ሆነ የድግሱ ላይም ሆነ ዝግጅቱ ላይ አልተገኘችም። ገባቸኋ? እነሱ ናቸው የተገኙት። እና አሁንም ለምን ከኛ በታቸው ወይንም ኮንትራት ቤት ያሉ ሰዎች ይጠራሉ እኛ እንቀራለን? ያ ነገር ነው ሲያንገበግባቸው እንግዲህ ያው ልጆቹ ባሏሉበት ስም የሰጧቸው ብዬ ማስበው። እኔ የተረዳሁት ያየሁትን ነገር ነው አምጥቼ የምናገረው። የምሬ ነው። ምላቹ ለምን አሁን ሰላም ተፈጥሮ ምናምን አብርሽን ብር በላህ ነው የሚሉት የምን ብር ነው የሚባለው እንዴ ዩቲዩብ ላይ ያለው የሚሰራው የትሄዱ ሰው ብር የሚባለው ሲቀጥል ኢቭን እንኮ የሱ የሚወዱ ሰዎች ኑና ጠይቁ እንደረሰን እኛ አምጡ እኛ አላክንም እያሉ እየተናገሩ ነው እና ለምን ይሄን ሀል መቃወም እንደፈለጋችሁ ጥቅ ድረስ ሄዳችሁ አላቅም ግን ያው ደስ የሚለው የአብርሽ ከአብርሽ ደስ የሚለው መስሚያ ውጥጥ ነው አይሰማም እንዴ ሲጀምር ምንም ማለት መሆንም ያለበት ደግሞ እንደዛ ነው ብዙ ጊዜ የማይሰሩ ሰዎች እንዴ ነው በሚሰራ ሰው ስለሚቀኑ ወይንም ደግሞ ኢፍን እንኳን ቤተሰብ እኔ በጣም ያስገርመኝ ትልልቅ ቱበሮች ትልልቅ ቱበሮች ስራዬ ብለው ማለት ነው የመዳም ቅመሞች ይሳደባሉ እና አብርሽ ይሳደባሉ ይገረመኝ። በዚህ ሰዓት ግን የመዳም ቅመሞች ሆናችሁ ራስ በራሳችሁ ምንድ ነው መተጋገዝ አለባችሁ። እነሱን እነሱ ጋሄዳችሁ እውነት ነው እውነት ነው ከምትሉ መዳም ቤት ያላችሁ ሰዎች ማለት ነው መታችሁ እዚህ የሚሰደቡትን ማገዝ መቻል አለባችሁ ወይንም ጠጋ ብለው ተረድተው እኮ አይደለ የሚጠይቋቸው? ኖርማሊ እነሱ የተሰማቸውን ለምን በእኛ በምንላችሁ መንገድ አልተጓዛችሁም? እንደዛ ደግሞ መሆን የለበትም። ማለት እነዚህም ሰዎች የራሳቸው አሚሮ አላቸው መጓዣ። እና እኔ በጣም ተሰምቶኛል ቤተሰብ። ረዘም ባለ ነገር ወይንም ረዘም ባለ ቪዲዮ አብራርቼ እሰራላችኋለሁ። አሁንም ዳይ ወደ ስራ ወደ በዓል ዝግጅት ትላላችሁ። እንኳን አደረሳችሁ ፋሲካ በዓል እየደረሰ ነው ቤተሰቦቼ። ባባይ